አሰላሙ ዓለይኩም ራህመቱላይ ወበረካቱም። የጆማ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ የማሳያችሁ ዋስአፕ ላይ ሎኬሽን ዋስአፕ ላይ ብቻ ነው የምንልከው ኢሞ አይልክልንም። በኢሞ በቴሌግራም በሜሴንጀር በተለያየ ሶሻል ሚዲያ አይልክልንም። ዋስአፕ ስለሌለ ሎኬሽን መላክ አንችልም ለምትሉ፣ በሁሉም ቦታ እንዴት አድርጋችሁ ሎኬሽን መላክ እንደምትችሉ ነው የማሳያችሁ። ቀጣዩ ወደ ቪዲዮ ወደ ቪዲዮ ቀጥታ እዚህ ጋር እንገባለን። ምክንያቱም ብዙ ልጆች ከኢትዮጵያ ስልክ ከፍታችሁ ትመጡና እዚህ ዋትሳፕ እምቢ ይላችኋል። የሆነ ችግር ውስጥ ስትገቡ እንዴት አድርጋችሁ እንዴት አድርገን ላክ ሎኬሽን መላክ ብችል ኖሮ ዋትሳፕ ቢኖረ ኖሮ እወጣ ነበር፣ እንደዚህ ይሆን ነበር ብቻ አድራሻቸውም እየጠፋ ብዙ ልጆች ያላችሁ እና አሁን ይችን ቀስቷን እንታያላችሁ ማለት ነው። ያት ቀስት ያሰመርኩባትን ታያታላችሁ። ቆይ እንደገና እንተለበል። ይችም ማለት ነው ያቻት ቀየሩ ነው ነው ነው እህ ይችም በቃ ይችን ያከበብኩባትን ትነኳታላችሁ ማፍስ የምትለዋለው ከዛ እሷን ስትነኳት ቀጥታ ወደየት ይወስዳችኋል? ወደዚህ ያመጣችኋል። አሁን ልብ ማለት ያለባችሁ ቀድማችሁ ውዝን ላይ እንደዚህ ስልካችሁን ግልብ ታደርጉና ይቺ ሎኬሽን የምትለውን ማብራት አለባችሁ። ችኋል። አሁን ይቺን ሳታበሯት እንደዚህ ሰማያዊው ሳትሆን ሳታበሯት ከሄዳችሁ ሳታበሯት ከሄዳችሁ እዚህ ላይ ሰርች አያደርግላችሁም። ስለዚህ አያትችን ትጫኗታላችሁ፣ ይችን ማለት ነው። አያት የከበብኩባትን ቦታ የከበብኩባት ቦታ ትታያችኋለኝ። እሷን ስንጫናት እንደዚህ ይመጣልናል። ከዛ እንደዚህ አያትችን የከበብኩባትን ቦታ አሁንም በድጋሜ ክቧን ይችን አረንጓዴ ክብ ያለባትን እሷን እንጫናት አለን። ከዛ እሷን ስንጫናት እንደዚህ ይመጣልናል ማለት ነው። ግን እንደዚህ እዚህ ውስጥ ገብታችሁ እሷን ከመጫን ምናምን መጀመሪያ በቃ ስልካችሁን ግልብ አድርጋችሁ እንደዚህ ይችን ሎኬሽን የምትለውን እዚህ አብርታችሁ፣ ሎኬሽን ለመላክ ዋሳፕም ሆነ የትኛውን ቦታ ሎኬሽን ለመላክ ስትፈልጉ ይችን አብሯት። ከዛ ትክክለኛ ሎኬሽን ይልክላችኋል። ከዛ በኋላ እንደዚህ ሰማያዊ ሰርች አድርጎ ሲጨርስ ሰማያዊ ይሆናል። ከዛ እንደዚህ ትመጡና ያት ይችን አሁንም ያከበኩባትን ቦታ ተጫናት አላችሁ ማለት ነው። እንደዚህ ስንጫነው ያረቢ ፕሮግራም ይዞኛል። እንደዚህ ስንጫነው እንደዚህ ይመጣልናል ማለት ነው። ከዛ በኋላ አሁንም በድጋሚ ይችን ቀስት ያደረኩባትን ሼርዚስ ሎኬሽን የምትለዋን እንጫናታለን ማለት ነው። አየቻት ይችን እንጫናታለን። አሁን እንደዚህ ስትጫኑት አያችሁ፣ ሁሉም ሶሻል ሚዲያ መጣ። እኔ የምጠቀምባቸው፣ እናንተ አሁን ሌላ አፕሊኬሽንም ካላችሁ ጨምሮ ያመጣላችኋል። እኔ የምጠቀማቸው ምን ብቻ ስለሆኑ እነዚህን አምጥቶልኛል ማለት ነው። የምፈልገው ዋትስአፕ ብትሉ ኢንስታግራም ብትሉ ፌስቡክ ብትሉ የፈለጋችሁት የፈለጋችሁት ኢሜል፣ ምናምን ሜሴጅ ሳይቀር ማለት ነው መላክ ትችላላችሁ በፈለጋችሁበት ቦታ። ከዛ እዚህ ትገቡና አሁን አብዛኞቻችን የተቸገርን ያለ ነው በኢሞ እንደት እንላክ፣ በሜሴንጀር በተለያየ ቦታ ስለሆነ ዋናው ታርጌታችን እሱ ስለሆነ ኢሞ ላይ እንዴት እንደምልክ ያው ኢሞን መጫን ነው በቃ ኢሞን ተጭናችሁ የፈለጋችሁት ሰው ጋር እዚህ ስም ዝርዝር ውስጥ አንዱን መጫን ነው። ለምሳሌ እኔ እዚህ ላኩት ማለት ነው። ሄደው በቃ ኦኬ ብላችሁ ስትወጡ፣ ኢሞ ላይ ስትገቡ እንደዚህ ተልኮ ታገኙት አላችሁ። አያችሁ፣ አያችሁ፣ እንደዚህ ተልኮ ታገኙት አላችሁ። እንደዚህ ስታዩት ይኸው ትክክለኛ ላይ እዚህ ላይ ያጨልመዋል ምክንያቱም ቦታው እንዳይታይ ስለሚፈልግ መሰለኝ። እኔ አይደለውም ማጨልመው፣ በነገራችን ላይ ራሱ ነው የሚያጨልመው። አሁን ወጥቻለሁኝ ስለሚያጨልመው ነው የወጣሁት። ከዛ አሁንም በድጋሚ እዛው ትገቡና መልሳችሁ ያችኑ ተጭናችሁ፣ እንደዚ ቅድም እንዳሳየኋችሁ እቺን ሼር የምትለው እንትጫኑና አሁንም ሌላ ቦታ ቴሌግራም ከፈለጋችሁ እንደዚህ ቴሌግራም ይመጣላችኋል። ከፈለጋችሁ ፌስቡክ እየፈለጋችሁበት ቦታ እንደዚሁ እየመጣችሁ ዝን ላይ በአንድ ፊት በቃ፣ በየቦታው መሄድ አይጠበቅባችሁም። ዝን ላይ ገብታችሁ ለሁሉም ሼር ማድረግ ትችላላችሁ። ላችኋለሁ ጓደኞቼ፣ በዋሳፕ እንዴት እንደሚላክ ያው ሰርቻለሁ ቪዲዮ፣ ግን በድጋሚ ያላያችሁ ካላችሁ እንደዚህ ቀጥታ ዋሳፕ ላይ ትገቡና ለምትፈልጉት ሰው እንደዚህ ትጫናላችሁ። ከዛ ያላያችሁት ማለት ነው። ሌላ ቪዲዮ ሄዳችሁ ከምትታክቱ ብዬ ነው። ይችን ትጫናላችሁ፣ ሽክርክሯዋን ከዛ እሷን ስትጫኛ ስትጫናት እንደዚህ ሎኬሽን ይመጣል። ከዛ ይችን ያከበቁባትን ሎኬሽን የምትለውን ትጫናላችሁ። ከዛ በኋላ ይህም ይሄን ብዙ ሰው የሚያውቃው ነው። ከላስ እንደዚህ ይመጣላችኋል ከዛ አሁን ይችን ይችን ትጫናላችሁ። መጀመሪያ ግን ሰርች ያድርግ። አሁን ቦታውን ሰርች የሚያደርገው ልክ ቦታውን ሰርች አድርጎ ሲጨርስ ልክ እንደዚህ ሰማያዊ ነጥብ እና እነኛ አረንጓዴ ነጠብጣቦች ይመጣሉ። በቃ ሰርች አድርጎ ጨርሷል፣ ኔትወርክ ሲኖረው ማለት ነው። ኔትወርክ ከሌለው ግን እንደዚህ ሰማያዊ ነጥብ አይመጣላችሁም። ሰርች አድርጎ ካልጨረሰ ሰርች ካደረገ እንደዛ ይመጣል። ከዛ ይችን ትጫኑእና ነው እና ሽር ታደርጋላችሁ። ብዙዎቻችሁ እንደዚህ አይነት ነገር ስትልኩ የቷ ነው የምትጫኑት? ይችን ትጫናላችሁ ማለት ነው። ይቺ ያላችሁበትን ቦታ ቦታውን አንድ ቦታ አሳርፈ ታስቀምጥም። ለምሳሌ አሁን እኔ ሀዲቃ ቦታ ከሆንኩኝ እዚህ ሆኜ ከላኩት ሎኬሽኑን እዝቹ እዝቹ ነው። በቃ ሎኬሽኑ ይሄ የታችኛው ይሄ የታችኛው እዝቹ ላካችሁበት ቦታ ነው። ሱቅ ሆናችሁ ከላካችሁ እዛው ሱቅ፣ ቤታችሁ ሆናችሁ ከላካችሁ እዛው ቤታችሁ። በቃ ቀጥታ ሰው መቶ እዛ ያገኛችኋል። ነገር ግን ይሄ የላይኛው ማለት ነው የላይኛው ይሄ ተንቀሳቃሽ ነው። የላይኛውን ምትልኩ ከሆነ ስልካችሁ በተንቀሳቀሰ ቁጥር አብራችሁ ይንቀሳቀሳል። በቃ ለምሳሌ እዚህ ቤታችሁ አንድ ሰው እንዲመጣ ፈልጋችሁ የቤታችሁን አድራሻችሁን ከላካችሁ በኋላ እናንተ ሌላ ቦታ ብትሄዱ ስልካችሁን ይዛችሁት ካላስ ሎኬሽኑ እናንተ ጋር ነው አብሮ የሚሄደው። ይሄ ተንቀሳቃሽ ሎኬሽን ነው የላይኛው። ስለዚህ ይህን አትላኩ። ብዙ ጊዜ ሎኬሽን ላኩ ስትባሉ የታችኛዋን ነው የምትልኩት። ይችን ማለት ነው እያያችኋል። ይሄ ላይኛው አይሆንም በቃ የላይኛው ሼር አይደረግም፣ ምክንያቱም እናንተ ተከትሏችሁ እንዲከታተሏችሁ ከፈለጋችሁ ብቻ ነው እንጂ አንድ ቦታ ያላችሁበትን ቦታ ለመላክ ይህን ታችኛውን ብቻ። በቃ ኖርማል ማንኛውም ሰው ልኮ የሚጠቀምበት ይህን ታችኛውን ነው። ገብቷችኋል? ላይኛው በቃ ላይፍ ነው፣ የሚንቀሳቀስ ነው ማለት ነው። ከዛ እንደዚህ ሼር እናደርገዋለን። ይሄዳል፣ በቃ እንደዚህ ይሄዳል። አለቀ አላችኋለሁኝ። በጣም ቀላል ነው። ያው ብዙዎቻችሁ ታውቃላችሁ፣ ግን አዳዲስ የመጡ ልጆች እንደዚህ የሚደናገራቸው ከሆነ ሎኬሽን መላኩ አይጠፋቸውም። ብዙዎቹ የሚጠፋቸው ምንድን ነው፣ ላይቡን ይልኩና ስልካቸውን ሌላ ቦታ ቢያስቀምጡት ወይ ስልካቸው ቢበላሽ፣ በቃ ወይ ደግሞ ወይ ደግሞ አንዳንድ ጊዜ ይችን ሳታበሩ ይችን ሳታበሩ ሎኬሽን ትልኩና፣ ይበላሽባችኋል እንጂ መላክ የሚቸግረው ሰው የለም። አንዳንዴ እንዲሁም አዳዲስ የምትመጡ ልጆች ኢትዮጵያ ብዙ ጊዜ ሎኬሽን ስለማንላላክ ለዛ ነው እንጂ ሊጠፋው የለም። ለማንኛውም ስላዳመጣችሁኝ በጣም አመሰግናለሁ። ላይክ አድርጎ ሺ ሰብስክራይብ አድርጎ አበረታቱ እና መልካም መልካም ቀን ይሆንላችሁ ብቻ።